ያየሽውን የሰማሽውን ፕሌስ ንገሪኝ። ወንድሜ አንድ ነገር ቢሆን ለወንድም ተጠያቂ ማረገው አንችም ነው፣ ይገባል። እሺ፣ እዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል? ምን ምን ብሎ ከሱ የሚፈልገው ነገር? አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል። እኮ ምንድን ነው ያለሽን? ንገሪኝ። ምንድን ነው ያለሽን? ንገሪኝ። ችግር የለውም ሌላ ቀን እንገናኛለን። ኧረ እባክሽ ይሻላል። እሺ፣ በጣም ጥሩ ሰው ነሽ። እኔ የምልሽ እስቲ ለመሀል ይደውይላት። ለምን? የት እንዳለች አላውቅም። በነገራችን ላይ የፍራታ መዋሸት የኔና አንችን ግንኙነት ሙሉ ለሙሉ ነው የሚያበላሽ። ዛሬ ስግሬን በቆረጡ ዳጣ ስለፈጠረሽ አምላክ ተይኝ ተይኝ፣ መድብል ስለ ብሩክ ታውቂያለሽ? እሺ እሺ፣ በቃ እናገራሉ። መድብል መድብል፣ እናገራለሁ። ወይዘሮ ማሌት እየለፈለፈች ትገኛለች ስትገረፍ ተወረዋለ ስትገረፍ ተወረዋለ ማለት አሁን ነው ወይዘሮ ማሌት እንግዲህ በራሷ አግር ሲሮጥ የመጣን አህያ አጥብቀህ እጫ ነው ይላል የሀገሬ ሰው እንግዲህ በራሷ ግር ከል ከል ከል እያለች ማለት ነው ማንም ሳያስገድዳት ማንም ሳይጠራት ማንም እንትን ሳይላት እንግዲህ የገና ብሩክም ጠፍቷል ልጁንም ገድዬ ቤቱን አገኛለሁ ወርሳለሁ እቀበላለሁ ብላ የልም እንጀራ የምትበላ ሴትዮ እንግዲህ በራሱ ሀገር ውንውን እያለች መታደርግ ብላለች ማለት ነው፣ ከነብሩክ ቤት። ለዛም እንግዲህ መድብልና ሞገስ እንዲሁም እነ ቅድስቴ ያለውን ነገር ተመካክረው ስትመጣ ቀጥታ በሩን ነው የከፈተችላት ቅድስቴ። ከዛ ከገባች በኋላ አንቺ ከንቱ አንቺ ምን እያለች እንግዲህ ቅድስቴን እየተሳደበች ነበረ ማለት ነው። ምንደነገሩ? የምትለው ዝናጋ ምን ታደርግ ፊቱንም እንዳለ ያለ የነስቲ እየቱ ከዛም እንግዲህ ቅድስቴን እየተሳደበች ነበር ወደ ቤት የገባችው። ከዛም ከፍታላ ተቤቷ ገባች። ከገባች በኋላ እንግዲህ አቶ መድብል እንግዲህ ማለት ነው እፍና አድርጎ ከባዶ ክላስ ነው ወስዶ የዘጋባት ምሳሌ እንዳታይ እንዳትሰማ ተብሎ እንግዲህ ተሸሽጋ ስትጮህም ጸጥ ያንቺ ጉደኛ እየተባለች የፊጥኝ እጇም እግሯም ታስራ እንግዲህ እየለፈለፈች ትገኛለች ማለት ነው። እሷ እንኳ ለመደበቅ በተወሰነ መልኩ ሞክራ ነበረ፣ ግን አልቻለችም። ዳጣንን እንግዲህ እናት የጊዜ እንጂ የሰው ጀግና የለውም ይላል ሀገሬ ሰው እና እንግዲህ ዳጣንም ሰስ በሷን በተራዋ ስታሰቃያት ነበረ። ዛሬ ደግሞ እንግዲህ ጊዜ ተለዋዋጭ ነው እና ዳጣ ደግሞ ማህሌትን ምንሽ ላይ ይሻል ይሻል እያለች ማለት ነው። ፀጉሯን እየነጫጨች እግሯን እየመነኳቆረቻት ትገኛለች። ፔንስዋን ይዛ እንግዲህ ዳጣ ውሃዋን ይዛ ነበር የቀረበችው። እንዴ ውሃውን ደግሞ ምልታደርግ ሆኖ ትላታለች ማለት ነው። እንዴ ዘብዝፌ ነቅልልሻ አለዋ። ታዲያ ከአንቺ ጥፍር ጋር ይህን የገረረ እግርሽና ጥፍርሽ ታዲያ እንዴት አድርጎ እኔ እንዲሁ ምን አታገለኝ። ስለዚህ ውሃ ይነከራል ይረሳል። ሲረስ ውልቅ ውልቅ ነው አለች ማለት ነው። ዳጣ ነገር የማቅለለ ታውቃላችሁ፣ ሁኔታዎችን የማቅለል ዘዴ እና ውድ ቤተሰቦች እንግዲህ በአሪፍ ሁኔታ ሶሪ እየለፈለፈች ትገኛለች ወይዘሮ ማህሌት ማለት ነው። በነገራችን ላይ እኔ መድብል በጣም ነው የተመቸኝ። በቃ ለውሳኔው ነገ ዛሬ የለም፣ በቃ ቆራጥ ነው ነው የምላችሁ ቆራጥ ነው። በቃ እንዳለ ነው የሚያወርደው ማለት ነው ሲፈልግ አ ይሰጣታል፣ በጥፊስ የፈልግ ይረግጣታል፣ ምናምን በቃ ጎበዝ ነው፣ ጀግና ነው። በቃ ለውሳኔው በስማ እንደ ሞገስ ወደ ኋላ፣ ወደፊት ምናምን ማለት የለም። ሞገስ እኮ ቀጥቀጥቀጥቀጥቀጥ ያለ እንደሆነ በስመ ስላሴ። ወዴት ወዴት የእውነት በጣም ገባ ነው ውድ ቤተሰቦቼ። በነገራችን ላይ አሁን የዝንትና መጥፋት ደግሞ ዝናን በጣም አሳስቦታል ማለት ነው የማህሌት ምክንያቱም ከተያዘች ብዙ መረጃ ይዛለች፣ ስለዚህ መረጃ ልትሰጥ ትችላለች እያለ ኤፍራታ ጋር ደውሉ እያወራት ነበረ። ኤፍራታ ደግሞ ምንም አልነቃችም። ያልነቃችበት ምክንያት ደግሞ ማህሌት ወደነ ብሩክ ቤት በምትሄድበት ሰዓት ላይ አንድ ላይ ነበሩ። መንገር ከደረሱ በኋላ ነው እንግዲህ መድብን ለመነጠል ያደረገው ሙድ ነው። ከዚያም ነጥሏታል። እንግዲህ እሷን መገናኛ እንገኝ ብሎ እንገናኝ ብሎ እንግዲህ ወደ ቡልቡላ ነው የሄደችው፣ እንትና ማህሌት ማለት ነው። ቶሎ ብሎ ማህሌትን አግቶ ካስቀመጠ በኋላ ቀጥታ ተመልሶ ወደ እንትና ጋር ነው የሄደው። ኤፍራታን ኤፍራታን ወደ ሆነ ያገኛት ማለት ነው። ሶ አልነቃችም። መድብል እኮ ማን ይዛታል? መድብል እኮ ከኔ ጋር ነበረ፣ ስለዚህ የሚይዛ ሰው አይኖርም እያለች እንግዲህ ለዝና እያወራችሁ ነበረ እንዴ? ከመድብል ጋር አንቺ ምን ተሰራ ያለች እያላት ነበረ። አይ በአጋጣሚ ተገናኝተና ይህም አጋጣሚ እንዲሆን መስሎ ተሰርቶ ነው እያለ እንግዲህ ዝና በመጠራጠር ጎዳና እየሄደ ነበረ ግን ኤፍራታ ቤቷ ከመጣችም በኋላ እንግዲህ በቃ ይበጣም ጠይ ማሳ ምናምን እያለ እንግዲህ እንትና ማለት ነው መድብል ግጥም ሲገጣጥ ምላት ነበረና እንግዲህ ያንን ግጥሙን እውነት መስሏት፣ ማንን ነው ኤፍራታ እውነት መስሏት ፍቅር ገብቶለታል መስሏታል። ኧረ እሱ እናቴ አሁን ስለ ፍቅርና ስለሌላ ታሪክ የሚያወራበት ጊዜው አይደለም። ምክንያቱም ለራሱ ወንድሙ ጠፍቶበት ወንድሙን ያለበትን ሁኔታ ለማወቅ የተጠቀመው ሲስተም እና ኮድ ነው እንጂ እሷን ሮዲያ እንኳን የፍርሃታን ብዙ ሴቶች አሉ እሱን ከፈለጋቸው ማለት ነው። እና እንግዲህ እንደዛ ሲላት የፍርሃታን እውነት መስራት በቃ ችግር የለውም፣ ብሩን ሊሰጣት ኪሶ ሲገባ ምን ብትላሪክ ነው ድጋሜ በቃ ሌላ ቀን ስንገናኝ ትሰጠኛለህ። አንቺ በእናትሽ ያራዳ ልጅ ግን እኮ ወጣ፣ ለዚህ ነው እኮ የምትመቺ ምናምን እያለ ኮፋፈሳት ማለት ነው። እሱ ደግሞና ለማለት ደው ይላስላተ ለምን አላገኘዋትም። ከዚህና ጋር ነው የምትሆነው። አይ ለምን ተዋሻለሽ? መዋሸት ራሱ ሌላ እንትን እንደሚያደርግ አታቂም እንዴ? እያላት ነበረ። እንግዲህ እዛ ሆና ነበር ስልኳን ሲሞከር፣ እሱ እንደሆነ ስልኳን እናንተን አንቀማምጣት ነው ሄደው። ከየት ይሰራም ብሎ ነው ደፋ እና ስልኩ አይሰራም ማለት ነው። እንግዲህ ስልኩ አይሰራም አለች ማለት ነው እንግዲህ ያለውን ኢንፎርሜሽን ደግሞ ደውለሽ እንድታሳውቂኝ ብሎ ነው እንግዲህ አቶ መድብላሽ ሁሉ ቀጥታ ወደ ቤቱ የመጣው። ከዛም መጡ እንግዲህ ማህሌትን የማናዘዝ ጉዳይ ላይ ነው እንትን እያለ ያለው። ማህሌትም እንግዲህ እየተነፋፈሰች ነው። ደህና እያወራች ነው ያለችው። ያው በሚገርም ሁኔታ አሪፍ እየተነፈሰች ነው ያው እያንዳንዱ የምታውቃቸውን ያው የሚያጠራጥሯትንም ሁሉንም ነገር ተናግራለች። ስለዚህ ይሄ ደግሞ ትልቅ በር ነው ለምኑ፣ ብሩክን ያለበትን ሁኔታ ለማወቅና ዝና የዚህ ነገር ውስጥ እጁ አለበት ወይስ የለበትም የሚለውን ነገር ለማወቅ ዋና ነገር ነው ማለት ነው ይሄ። ስለዚህ በቀጣይ ብሩክን እንደምናገኘው አንጠራጠርም ማለት ይመለሳል ያለበትን ሁኔታ እናውቃለን ብዬ ተስፋ አድርጋለሁ። በእርግጠኝነት የዝናጅ አለበት ይሄ ነገር በእርግጠኝነት አለበት። ምክንያቱም በቃ በቃ ብዙ ብዙዎቹን ነገሮች ብሏቸዋል። ስላለመሸጡ ራሱ ያወቀው፣ ከዛም ደግሞ ከሱ ጋር የሚሰሩ ሰዎች ከሆኑ ብሩክን እንዳገቱት ራሱ እሱ ይሰማል። ግን ለማለት እንደወረደ ቃሉ መናገር አልፈለገም ለምን ያው ሚስጥር ስለሆነ አሳልፋ ትሰጣለች ብሎ እሱም ስለሚጠራጠራት በዛም ምክንያት እንግዲህ ትንሽ ትንሽ ጫፍ ጫፏን ነው እኮ ለማለት የሚነግራት እሱንም ለዚኛው ነገሩ እንዲመቻችለት እሷን ለማሳመን የሚያደርገው ጥረት ነው እንጂ ምኗንም ምኗንም አይነግራትም። ማለትም እንግዲህ እውነት ነው ብላ ገፍ ገፍ እያለች ነበር። እንግዲህ ውድ ቤተሰቦቻችን ያለው ነገር እዚህ ደርሷል። በቀጣይ እንግዲህ ብሩክ ያለበትን ሁኔታ ማህሌትም ደግሞ ገና ብዙ የምታወጣቸው መረጃዎች አሉ ሞገስ እና ሉላም ደግሞ አሪፍ ነገር ላይ የሚሆኑበትን ቅድስቴም ደግሞ እንግዲህ ሄሌና ረፍት የምታገኝበትን እሱን በቀጣይ ቪዲዮ እንገናኝ ከዛ ሰብስክራይብ ላይክ ያደርጋችሁ ጠብቁን መልካም ቆይታ